ሰው ክፉም ዘራ ደግም ዘራ የዘራውን ነው የሚያጭደው። አብርሽ እንግዲህ በከባድ ጸጸት ውስጥ ይገኛል። ሮታም እንግዲህ ውሳኔዋን ቆርጣ ጫክና ጥላ ትታ ሄዳለች፣ ከሁሉም ነገር ነገር ነጻ። እንዴት ደስ ይላል! በቅድሚያ ግን እንዴት ናችሁልኝ የተወደዳችሁ ቻናል ቤተሰቦች? እንዴት ነን? ከውዱ ባለቤቴ ጋር እስክንሉ ላይ እንደምታዩን እንግዲህ ፈታ እያለን እንገኛለን፣ ጥሩ ጊዜያትን እያሳለፈን እንገኛለን። እግዚአብሔር እንግዲህ መጨረሻውን ያሳምርልንና ና በአዲስ ቪዲዮዎች የምንመጣ ይሆናል። ትናንት አጋጣሚ ቲክታክ አብረን ገብተን ነበር። ና ብዙ ልጆች ወደ ዩትዩብ ነይ ነ በዩትዩብ ስሪ እያላችሁ የነበረ ደስ የሚል ጊዜ ላይ ላይ አሳልፈን እንግዲህ ቆይታ ስናደርገ ቆይተናል ማለት ነው እና ስለ አብረሽና ስለ ሩታ ስመጣላችሁ እንግዲህ ከበድ ያለ ነገር እየተፈጠረ ይገኛል። የእውነት ለመናገር ሰላም የሌለው ትዳር ነው የሚኖሩት። ኑሮዋቸው ሁሉ የተዘበራረቀ ምንም መያዣ መጨበጫ የለውም። ና የጓደኞቹ ጣልቃ ገብነት አንዳንድ ሰዎች ጥሩና መልካም ሰው መስለው፣ ግን ደግሞ ውስጣቸው ያልሆነ ነገር የሚያደርጉ ያልሆነ ነገር የሚያስቡ እኛን ዝቅጣት ውስጥ የሚከቱ እንዴት ልበላችሁ፣ ጉድጓድ ውስጥ የሚቀብሩን አሉ። ና ሰው መስለው ማለት ነው። ሰው መሳይ ሾካኮች አሉ። አንድ ስር ከሰደዱ አይጠፉም። ብቻ በአጭሩ በህይወታችን ላይ ብቅ ብቅ ብቅ ይላሉ ና እንግዲህ የአብርሽም ከባድ ስህተቶችን ሰፍ ከባድ ጥፋቶችን እያየው ይገኛሉ ና እሱን እነግራችኋለሁ። ሩታስ አሁን ላይ በምን ሁኔታ ላይ ትገኛለች የሚለውንም ነገር እናወራበታለን። ና እንግዲህ ትናንትና አንድ ቪዲዮ ፖስት ተደርጎ ነበር። ያ ምንድ ነው አብርሽ እንግዲህ ቤቱን ለቆ ወጧል። ውጭ ሀገር ከቆየ በኋላ መጦ ቤቱ ገብቶ ነበር። ሩታ ማጋጣሚ መጣ ነበር ከዛ በኋላ ሚያው የነበረውን የተፈጠረውን ነገር አይታችኋል። ብሄር ሜላ ጉዳይ። ከዛ በኋላ ሩታም አየቹ አየቹ አየቹ አልሆን ሲላት ብቸኝነት ጌጥ ነው አለች። በቃ አንዳንዴ አብራችሁ ሆናችሁ ሰላም የሚሰጣችሁ ኑሮ ካልኖራችሁ፣ ሰላም ያለው ህይወትን ካልኖራችሁ ሁሉም ነገር ይብቃ፣ በቃ ብቸኝነት ውበት አለው፣ በቃ ጌጥ ነው፣ ይሻላል፣ ሰላም አለው፣ ደስታን እናገኝበታለን ብለን እናስባለን፣ እንጨክናልን፣ እንወስናለን። ና ሩት ያደረገችው ነገር ያ ነው። ይስተካከላል ብላ ወጣች ወረደች ጣረሽ ጋረሽ ግን ምንም የተስተካከልም ሊስተካከልም የቻለ ነገር የለም። ስለዚህ አብረን መሆን ካልቻልን መለየት ነው ምርጫችን፣ ማድረግ ያለብን መፍትሄው መለየት ነው ብላ እንግዲህ መለየትን ምርጫ አደርጋ ሁሉንም ነገር ጨራርሳለች። ውሳኔውን አሳውቃለች። ምንም በቃ ውሳኔዋን የሚያስቀይራት ምንም አንዳችም ነገር እንደሌለ ነው እየተናገረች የምትገኘው። አብርሽም እንግዲህ በጸባይ የምትፈርም ከሆነ ፈርም፣ ካልሆነ ደግሞ በሕግ ትጠየቃለህ። በሕግ ብንሄድ ደግሞ ለአንተም ለእኔም ጥሩ አይደለም። ግን ደግሞ ቶሎ መፈረም አለብህ፣ አለችው። መፈረም አልፈልግም ብላ ነበር፣ በቃ ህግ ይዳኘናል ብላ ነበረ ስትለው፣ እንግዲህ እሱን ፈርቶ ውሳኔውን መቀበል ባይችልም ፊርማውን ፈርሞ ሰጥቷታል። እሷም በዚ ሰዓት በጣም ደስተኛ ሆና ትገኛለች። ያው ከላይ ያለ ደስታ ማለት ነው፣ ውስጥ ያለ ውስጥ የሰረጸው ደስታ ባይሆንም እና እንደዛ ነው አብርሽ። እንግዲህ እሷ የነበረችበት የኖረችበት ቤት ውስጥ ብቻዬን መኖር መቆየት አልፈልግም፣ ትዝቷ እየመጣ እየረበሸ ነው በማለት እንግዲህ ቤት ለቆ ወጥቶ ሄዷል። ጓደኞቹ እነ ብሩክና አቤልም አብረው ተከትለውት ሄደው ወንድማችን፣ ጓደኛችን እያሉት ይገኛሉ። አንዳንድ ጓደኞች ማለት ነው የችግሩ መንስኤዎች እነሱ ነው። ከዛ ደግሞ እኛን ሊያባብሉ ሲመጡ ያሳምማል። የእውነት ለመናገርና ያኔ ችግሩን ከመደገፍ ከመደግፋቸው ከማበረታታቸው በፊት አይ ይሄ ነገር ሩታን እያስከፋት ነው። ይሄ ነገር አብርሽን እያስከፋው ነው። ሩታ መተው ያለባት ነገር ስለሆነ ይህንን መተው አለባት ማለት ስትችሉ፣ ያኔ አብርሽ ሲያጠፋ አብርሽ እያጠፋ ስለሆነ ሩታ ይህንን ነገር ምቾት እየሰጣት አይደለም፣ ስለዚህ የሆነ ሰዓት ላይ እንዳይፋቱ፣ ትዳራቸው እንዳይፈርስ ይሄ ነገር መቆም አለበት፣ አብርሽ ይህንን ነገር ማስተካከል አለበት ሲሉ ማለት ሲገባቸው፣ እኔ ለሩታ ነው የምደግፈው፣ እኔ ለአብርሽ ነው የምደግፈው፣ አብርሽ ሲጎዳ ማየት አልፈልግም እያላችሁ እንግዲህ ለየብቻ ጎራ ይዛችሁ ተከፋፍላችሁ እንግዲህ እንደፈለጋችሁ ሰዎቹ ቦጨቃቸዋቸው አነሳቸዋቸው ጣላቸዋቸው። ዛሬ ላይ ግን ብቻቸውን እንዲቀሩ ትዳር አርባ እንዲሆኑ ፍቅራቸው እንዲበታተን ኑሯቸው ሁሉ በቃ የሚያስጠላ ነገር እንዲሆን አድርጋቸዋል እና ዛሬ ላይ ደግሞ አብርሽን እንግዲህ ከሩታ ጋር በመለየቱ ተከፍቶ እያያችሁት ምን ሆንክ፣ እንዴት ሆንክ ምናምን እያላችሁ እየጠየቃችሁት ነው የምትገኙት ዋና ምክንያቶቹም እናንተ ናችሁ። በእርግጥ እኔ ለሩታ ና ለአብርሽ ትዳር ምንትን ማለት መፍረስ ማንንም ተጠያቂ አላደርግም። ማንንም ማለት ነው። በጣም በሕይወታቸው ብዙ ሰው ወጥቶ ገብቷል። ግን ማንንም ሰው ተጠያቂ አላደርግም። ኔ በምንም ተአምር ለምን ራሳቸው ክፍተት ቦታ ባይሰጧቸው ኖሮ ማንንም ሰው በሕይወታቸው ውስጥ ገብቶ እንደዚህ እንደፈለገ ሊፈነጭ እንደ ልቡ ሊደንስባቸው እንደፈለገ፣ ወደዚያ ሂዱ፣ ወደዚህ ሂዱ እያለ መስመራቸውን ሊያሰታቸው አይገባም ነበረ። የራሳቸው ክፍተት ፈጠሩ። በክፍተቱ ደግሞ ሰይጣን ግፋ ግፋ ነው የሚለው፣ ታውቃላችሁ፣ መጥፎ መጥፎን ነገር ነው የሚያስመኛችሁ የሚያሳያችሁ ሰይጣን ደግሞ ማለት ነውና። እግዚአብሔር የላካቸው ሰዎች አሉ ደግሞ ልክ እንደ ማርክ አይነት በቃ የሰው ትዳርን፣ የሰው ሰላምን የሚፈልጉ የሰው ኑሮ ተስተካክሎ ከፍ ያለ ደረጃ ላይ ደርሶ ማህተብ ያላቸው በቃ ለአንገታቸው፣ ለሃይማኖታቸው በቃ በጣም ክብር ያላቸው ፍቅር ያላቸው የሰው መጎዳት ቅን ልብ ቅን አስተሳሰብ ያላቸው ሰዎች አሉና፣ ሰይጣን የሚልካቸው ደግሞ በጣም ብዙ ሺህ ሰዎች ናቸው። እና በማንንም ተጠያቂ አላደረግም። ተጠያቂዎቹ ራሳቸው አብርሽ እና ሮታ ናቸው፣ ክፍተት በመፍጠራቸው ይሄ ነገር ሊፈጠር ችሏል ማለት ነውና አብርሽ በጣም ካስገረመ ነገር አንዱ አሁንም እህ ራሱ ማለት ነው ሮታ እንደው ለካ ለካ እውነት ነበራት ብዬ ራሱ ቆም ብዬ እንዳስብ ያደረገ ነገር ማለት ነውና አይሻሻልም ይቅርታ እኮ ይጠይቃል። አብርሽ እኮ ተንበርክ እኮም እኮ ይቅርታ ጠይቋት አለባክሽ አጥፍቻለሁ ይቅርብኝ በቃ ትዳራችን፣ ሕይወታችን፣ ኑሯችን ይሻለናል። እኔ ያፈቅርሻለሁ እኔ ወድሻለሁ ከአንቺ ተለይቼ መኖር አልችልም ብሏል። ይሄንማ በደንብ ይለዋል በቃ በቃላቱ፣ ግን በተግባር የለም ብላለች። በጣም በትክክል። እና ይሄ ልጅ ጥፋት ያጠፋው ራሱ ነው። ግን አሁን ላይም ራሱ እዝጋ ዋችን እቺ ቪዲዮ ራሱ እስኪሰራ ድረስ ምንድነው የሚለው ሩታ ከጀርቧ ሰው አለ የሚመክራት ሰው አለ ነው የሚለው ይሄ ትዳር ለመፍረስ እንዲህ እንድትጨክን ያደረጋት ነገር ከጀርባ ሰዋለን ያለው ግን ሩታ ከጀርባው ሰው ስላለ አይደለም። አንዱ ትልቁ ችግርህን በቃ ትዳርን እንደማትፈልገው በቃ ምንም፣ አብርሽ ራሱ ሊሸነፍ አልቻለም። እግዚአብሔርን ነው ምላችሁ። ቢሸነፍም አኑሮ ሩታዬ በቃ እስከዛሬ አጥፍቻለሁ፣ ይሄን ይሄን ይሄ ነገር አምኛለሁ፣ በቃ ጥፋቴ ነው ይቅር በኝ ብሎ መናገር ሲችል አሁንም የመከራ ሰው አለ ነው የሚለው እች ልጅ በራሷ ጭንቅላት የላትም ብለህ ነው የምታስበው። እኮ አሁን የራሷ አስተሳሰብ የላትም፣ የራሷ እይታ የላትም። እየሰደብካት እኮ ነው ውላ ግማሽ ይቅርታ ምን ያደርግላታል? በአፍህ ብቻ ይቅርታ ብትላት እኮ አስር ሺ ጊዜም ከዚህ በፊትም እኮ እሷን በእድላ ይቅርታ ብጣይቃለች አንተም ይቅርታ ጠይቃታል፣ ግን በአፍ ብቻ ምን ያደርጋል? ያን ነገር እንዳትደግመው እኮ ነው ወይም ጥፋትን እንድታምን ነው እንጂ ይቅርታህንማ እኮ በጣም አንድ ሺ ጊዜ ተንበርክ ከሳይቀር ይቅርታ ጠየቅካትና ከሰው ከአንቺ ጀርባ ሰው አለ ነው የምትለው ከእሷ ጀርባ ሰው ቢኖር ባይኖር በእርግጥ የሰው ምክር መስማት ለአንተም ለእሷም የማይጠቅም ነገር ነው፣ ለማንም ሰው አይጠቅምም። መልካም ነገር እንደ ማርካ አይነት ሰዎችን ምክር ብንሰማ ያው እንለወጣለን፣ እንቀየራለን፣ ትልቅ ደረጃ ላይ እንደርሳለን። ግን ደግሞ አስመሳይ ሰዎች፣ ሾካጋው ሰዎች አሉና የእነሱ ምክር ከሰማን ገደል ውስጥ ነው የምንገበው። ምንም መነሻም የለንም መድረሻም የለንም ና ይህንን ነገር ነው ልናገር የምንችለው። ግን አሁንም አብርሽ ምንድን ነው የሚለው፣ ከጀርባ ሰው አላት እኔን እንዴት እንድትጨክን ያደረግ። ምንም ከጀርባ አንድ ሺህ ሰው ቢኖርም እኮ ማለት ነው ውስጧ ካላመነበት ወይ ደግሞ ውስጧ ካልቆረጠ፣ ውስጧ ካልተከፋ፣ ውስጧ ካላዘነ፣ ውስጧ ካልደማ ጨክና ጥላ ልትሄዳ ትችልም። እች ሴት የነበረው ግን እች ልጅ እንዲህ ልጨክንብኝ የቻለችው ያ ሁሉ የሰጠችኝ ፍቅር ያ ሁሉ የነበረን ነገር እን በአጭር ጊዜ ከቋጨችው የከፋት ነገር አለ፣ ውስጧ የታመመው ነገር አለ፣ ያላስተካከልኩት ነገር አለ። ሁሌ ደጋግሜ የማስቀምጠው የሆነ ጠዋት አለባት ብሎ ራሱን ለማስተካከል ሲሞክር ለማስተካከል ሲችል ግን ሮታ ነው ዛሬም ጥፋተኛ እያደረገ ያለው ና ሲጀመር፣ ብሩክም አቤልም ሌሎቻችሁም ማለት ነው በነ ሮታና በአብርሽ ሕይወት አታስፈልጉም በቃ ወጣችሁ ሄዱ። በቃ ምንም ሄርሜላም በደህና ቀን ጠፍታለች። ተመስገን ያው ከነገ በኋላ የምትመጣው ውድ አለ። ታያላችሁ። ደግሞ እርግጠኛው የምነግራችሁ ነገር ከመስቀል በኋላ የሚፈጠር ከባድ ነገር አለ። ሩት እንትና፣ ሄርሜላም፣ አንድ ሴትም አለች ስሟናውን መጥቀስ አልፈልግም። እና ሁለቱ የሚያመጡትን ሴራ ታያላችሁ። ምን አለች በሉ እና ከባድ ነገር ነው እየተፈጠረ የሚገኘው። አሁንም አብርሽ በጣም ተጨንቃል። በጣም ተከፍታል። ሩታን ድንገት ጥላ ስትሄድ መግቢያ መውጫው፣ በሩ፣ መስኮቱ፣ ቀዳዳ ሁሉ ነገር ነው የጠፋብህ፣ የተዘጋጋብህ። ግን መረጋጋት አለብህ። ጥፋትን ማመን አለብህ። ሁሉንም ነገር ማገናዘብ መቻል አለብህ። ጥፋትን ማመን፣ ያንን ነገር ደግሞ ላለመድገ መሞከር። ሁሌ ይቅርታ፣ ይቅርታ፣ ይቅርታማ ምንም የሚጠቅማት ነገር የለምና እኔ ነግሬያቸዋለሁ ሰማኒያ ፐርሰንት አብርሽና ሩታን እንደማይለያዩ ሰማኒያ ፐርሰንት አንድ ቀን እግዚአብሔር ሲፈቅድ አንድ ይሆናሉ ግን በእርግዝናዋ ወቅት የተከፋች ሴት በእርግዝናዋ ወቅት ከጎኗ ያጣቸውን ሰው ሌላ ቀን መጧ አለው ልሽ ቢላት ከባድ ነው። በሩታ ልብ ውስጥ ገብተ ድጋሚ እምነቷን ለማግኘት ድጋሚ በሷ በቃ ለመተማመን እጅግ እጅግ እጅግ እጅግ በጣም ከባድ ሊሆን አስቸጋሪ ሊሆን ይችላል። ግን የእውነት መዋደድ ካላችሁ የእውነት ፍቅር ከነበራችሁ በቃ የነበረው ነገር እስከዛሬ ያሳለፋችሁት ነገር ሁሉ የእውነት ትክክለኛ ፍቅር ከሆነ የማይስተካከል ነገር የለም፣ ይስተካከላልና አብርሽ ተረጋጋ ነው ልል የምችለው። ሌሎቻችሁ ደግሞ አታጨብጭቡ። በቃ አታጨብጭቡ። ችግሩ ከመፈታቱ ከመፈጠሩ በፊት ማስተካከል ስትችሉ ልክ ችግሩ ሲፈጠር አይታችሁ ጊዜና ቦታ ጠብቃችሁ መጣችሁ ህሪት ስትሉ በጣም ይገርመኛል። መጀመሪያ ችግሩ ሳይመጣ ማስተካከል እየቻላችሁ ማለት ነውና፣ ብቻ በጣም አስቸጋሪ ነው። ለማንኛውም ትዳር የሁለት ሰዎች ተቋም፣ በሁለት ሰዎች የሚኖር ህይወት እንጂ አስር ሺህ ሰው እየመጣ ልክ እንደ ውሃ ቀጂ እየተመላለሰ ሚዋ የሚያወካብን የሚጋግርብን ከሆነ ቤታችን ውስጥ ትዳራችን ውስጥ ህይወታችን ውስጥ ምንም ትዳር የሚባል ነገር የለም። አብርሽም የህዝብ ሊሆን ነው ሩታም የህዝብ ልትሆን ነው ትዳር መሀል ላይ የሚባለው ትርጉሙ እውነታው ፍቅር የሚባለው ነገር ጠፋ ማለት ነው እስከነ ጭራሹ ያ ነገር ለምን ይሆናል እንደዛ ደክማችሁ የጀመራችሁትን ነገር እንደዛ በቤተሰብ በተመልካች ተቃውሞ ገጥማችሁ ያን ሁሉ መንገድ የመጣችሁ ልጆች እንዲህ በትንሽ ነገር የምትበታተው ነው ከሆነ ፍቅር ትርጉሙ ምንድን ነው ፍቅር ማለት ምን ማለት ነው የሚለውን ነገር ለሌላም ሰዎች እንግዲህ በጣም ከባድ ፍራቻን አስቀምጣችሁ ነው እያለፋችሁ የምትገኙት። ለማንኛውም አብርሽን መረጋጋት አለበት፣ ሩታም ደግሞ መረጋጋት አለብሽ። በእርግጥ አሁን ላይም ያው የሰው ምክሮች ምናምን ሊመጡ ይችላሉ። ሰው እንደዛ አድርጊ፣ እንደዛ አታድርጊ ሊልሽ ይችላል። ና ግን ደግሞ የማያልፍ ቀን የለም። ተረጋጊ፣ ትዳርሽ ህይወት ይሻልሻል። ልጅ ያላባት ታሳድጊ አታሳድጊ፣ ላንቺም ቢሆን ሁለት ለመናገር ከአብርሽ የተሻለ ሰው ይመጣል ብዬ አላስብም። አሁን እንደዚህ ብትለያዩ ብትፋቱ፣ አንቺም የሆነ ሰው ልታገኝ ትችላለሽ፣ እሱም የሆነ ሰው በህይወት ውስጥ ልትመጣ ትችላለች። ግን ዋናው ነገር የፍቅር ትርጉም የገባው ሰው ፍቅርን የሚያቅ ሰው ነች ወይስ አይደለም የሚለው ነገር ያ ከባድ ነገር ሊሆን ስለሚችል የለመድሽው የለመድ ካት ይሻላቸዋል። ብትታረቁ ሰላም ብታወርዱ የተሻለ ነው ብዬ አስባለሁ። ከመስቀል በኋላ እንግዲህ ሰላም ያሰማኝ። ሌላ ምንም ልል አልችልም። ከመስቀል በኋላ ሰላም ያሰማን። በአብርሽ በሩታ መሀል ሩታ የሚሆን መውለጃዋ ቀን ደርሷል። በነገራችን ላይ ካረገዘች ከአራት ወር ምናምን በላይ ሁኗት ነው እርግዝና ዋን ይፋ ያደረገችው ና አሁን ላይ ግን ያው ዘጠኝ ወር እየሞላት ነው ልትወልድ፣ ምንም ቀናት በአንድ ሁለት ሶስት አራት ምናምን ብለን የምንቆጥራቸው ቀናቶች ነው የቀሯት ና በሰላም ወልዳ እንድትገላገል ጤነኛ ልጅ እንዲሰጣት ትልቁ ምኞቴ ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ አበረታቱ እንግዲህ እኔም በራሴ ቪዲዮዎች በቅርቡ የምመጣላችሁ ይሆናል። ቀደም ብዬ አንድ ሾርት ቪዲዮ ፖስት አድርጌ የላችሁ ነበር እንዳያችሁት ና እንዴት አያችሁን? አሪፍ ነው ወይ በቪዲዮ እንምጣ ወይስ እንዴት ነው ያላችሁን ኮሜንት አስቀምጡልኝ። እናንተ በምሰጡኝ ሀሳብ አስተያየት ነው ልንቀሳቀስ የምችለው ልመጣም የምችለው ና ድጋፋች ያለኝ ወዳችኋለሁ። የእናንተም እንግዲህ ሀሳብ አስተያየት ይጨመረበት። ሰላም ቆዩልኝ።